አሳዛኝ ሰበር ዜና የጽናትና የኪራ ሰርግ በሀዘን ተጥለቀለቀ። ቅዱሴ ከዚህ ዓለም በሞት ተለየ። የብርቄ ባለ ቅዱሴ ላይ ተኮሰበት። ምሩ ምሩ በስተመጨረሻ በድንቃጤ በድንጋጤ ሕይወቷ ሊያልፍ ችሏል። ልጁ ግን በሰላም ተወልዷል። በጣም ያሳዝናል። ኪራና ጽናት የሚገቡበት ጠፋቸው። ቆይ ለምንድን ነው እኛ ጋር ሁሌ ሀዘን የሚሆንብን? ቆይ ኪራ ለምንድን ነው እናትህን፣ አባትህን፣ በዙሪያችን ያሉ ቆንጆ ቆንጆ ሰዎችን የእኛ የምንላቸው ሰዎችን የምናጣው ለምንድን ነው? እያሉ እስ በራሳቸው በጣም ተላቀሱ። ምሩ ምሩ እንግዲህ ላትመለስ ከዚህ ዓለም ተሰናበተች። ናሆሜ እጅጉን ደነገጠ፣ እጅጉን ልቡ ተሰበረ። ቆይ ምሩ ለምን? ቆይ ምሩ ለምን? እኔስ እንዴት አድርጌ ነው ልጄን የማሳድገው? እባክሽን ንቂ እያለ ማንባት ማንባት ሆነ ስራው። ሰኔ ሰኔ እነኒና ሁሉም በቅዱሴ እጅግ ልባቸው ተሰበረ። ቅዱሴ እኮ መልካምና አስተዋይ ልጅ ነበረ። ቆይ ለምንድን የብርቄ ባል ከርቸሌ ገባ። ይህ አረመኔ ጨካኝ እሱ ነው የተኮሰበት ብላ ብርቄ አሳሰረችው። የብርቄ ቦይፍሬንድ፣ ቦይ ወይም ደግሞ የብርቄ ድብቅ ባሏ እና ብርቄ ደስተኛ ሆኑ። ከዚህ በኋላ የእኔ ባል ተመልሶ ወደ ሕይወቴ አይመጣም እና ካንተ ጋር ደስተኛ ሁኜ መኖር እፈልጋለሁኝ ብላ አለችውም። እጅጉን ልቡ የተሰበረው የጽናት አባት ቆይ፣ ለምንድን ነው ምን ነው ይሄ? ሰርግ በቀረብኝ የምንወዳቸውን ጓደኞቻችንን በዙሪያ ዋጣን እያለ ሲያለቅስ፣ እባክ ተረጋጋ፣ እባክ ተረጋጋ እያሉ ሁሉም ለመኑት። ነገር ግን የነ ጽናት ሰርግ በሚያሳዝን ሁኔታ በስተ መጨረሻ ደስታቸው ሳይሆን ሀዘናቸውን ለብስ የሀዘናቸውን ልብስ ለብሰዋል። እናም ኪራና ጽናት የሚያደርጉትም የሚገቡበትም ጠፋቸው። ቆይ ኪራ እንዴት ነው አሁን ምንስ? ፊቱን የምናየው ይህ ሁሉ እኮ የኛና የኛ ችግር ነው። እንዴት አድርገን ነው እያሉ። ሰላም ውድና የተከበራችሁ የትርሲስ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነ ደህና ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ! ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አጓጌው ጽናት ድራማ እንደቀጠለ ይገኛል። የጽናትና የኪራ ሰርግ በሚገርም ሁኔታ በሚደቅ ሁኔታ ሁሉም ተሰባስበው ሰርጉን ሰረጉ እናም የናሆሜ አባት አባትና የናሆሜ እናት ምሩን ይቅርታ ጠየቋት። እባክሽ እስከ ዛሬ ድረስ ላደረኩት ነገር እባክሽ ልጄ ይቅርታ አድርጊልኝ። እኔ የምፈልገው ናሆሜን ሆሜን ልክ እንደ ኪራ መዳር ነበረ። እናም ከዛ የተነሳ ነው እንጂ የእውነቴን ነው ምልሽ። ምሩ አንቺ በጣም ሙሉ ሴት ነሽ። እና ላደረኩት ነገር እጅጉን ይቅርታ አድርጊልኝ ብላ አለቻት። አረማዬ እንደዛ አትበይ፣ አንችም እኮ ልክ ነሽ። ማለቴ የእናት ወጉ ነው። እናም ላደረግኩት ነገር ላጠፋ ነው ነገር እኔና ናሆሜ ናሆሚን ሳይሆን መቀየም ያለብሽ እኔንና እኔም ብቻ ነው። እናም ስለተፈጠረው ነገር እጅጉን አድርጌ ይህ ቅርታ እጠይቃለሁኝ እኔም ብላ አለች። አረ ችግር የለውም ብለው ይህ የምሩ ቤተሰብ እንግዲህ በደስታና ደስታና እንዲሁም ደግሞ በርቅ ተጠናቀቀ። የኪራ አባት የኪራ አባት በመሞቱ እጅግ ልቡ የተሰበረው የፅናት አባት አለው ኪራ፣ አሁን የምትፈልገው አባትህና እናትህ በህይወት ቢኖሩ ነበር ልጄ። ነገር ግን እሱ አልሆነም ቢሆንም እንኳ እንኳ እኔ እንደ አባት አደርግሃለሁኝ። እናም ከዚህ በኋላ አባዬ ብለህ መጥራት ትችላለህ ብሎ ፈቀደለት። የጽናት አባት እጅግ መልካምና አስተዋይ ነው። እናም ኬራ በጣም አመሰግናለሁ። እውነት ለመናገር ጽናትን የመሰለች ልጅ አሳድገህ እዚ ስላደረስካት ለእኔም ስለሰጠኸኝ ከልብ አመሰግናለሁ። እና ምንም ችግር የለውም ብሎ አለም። ቅዱሴ ቅዱሴና ፍቅረኛው፣ እባክሽ እባክሽ ተይኝ አንቺ እኮ ያን ጊዜ እንደፈለግሽ አርገሽ አይደል? እንዴት ተሽኝ ሄድሽው? እኔ ለዘመናት አንቺን ስጠብቅ በአንቺ እምባደም ሳለቀስ ነበር። አልፎም ደግሞ ቤተሰቦቼን ካጣው በኋላ በመኪና አደጋ፣ ሁሉም የኔ ሀጺአትና የኔ ወንጀል እየመሰለኝ እራሴን ስቀጣ ኖሬያለሁ። አሁን ግን ይበቃኛል። ስለዚህ ደስተኛ ህይወት ስለሚገባኝ እዋክሽን ተይም ብሏት፣ አሰናበታተው። እንደዚህ አትበል። አሁን እኮ ያገናኘን ጊዜ አይደለም። ስለዚህ ጊዜ ለያየን ጊዜ ያገናኘን። እንደዛ ብለህ ለምንድን ነው የማትረዱ? አይ በፍጹም ይሄን ነገርማ ልረዳውና ልቀበለው አልችልም። ቆይ ግን ለምንድን ማለቴ ይሄን ያህል እኔ አስደብር ያለው ማለት ነው? ለአንቺ አልታወቀሽም እንጂ አንቺ እኮ ልቤነው ነው ስብርብር ብሎ አላት ኒና። ኒና እና ብርቄ እያወሩ ባሉበት ሰዓት፣ እኔ ምልሽ ኒና፣ ምንድን ነው ደግሞ ብርቄ? ቆይ ግን ኪራና ጽናት ከተጋቡ በኋላ የእውነት እኔን ሰራተኛ አድርገው ቢቀጥሩኝ ምን አለበት? ምን? አዎ ምን ችግር አለው? አይ እንደዛማ ሊሆን አይችልም። ለምንድን? ምን ለምን ሲባል ማለቴ የአባልሽ ከመጣ ደግሞ እዚህ ኪራና ጽናትን ችግር ውስጥ መክተት ነዋ እንዴ አልገባኝም ነገርኩሽ እኮ ይመጣል እንዴ? እንዴ ብርቄ መቼስ አዲስ አበባ እንደመጣሽ ያውቃል። ስለዚህ መጥቶ ምናልባት ጋማሽን ብሎ ከመለሰሽ እኮ ብዬ ነው። ወይኔ ጉዴ፣ ይሄማ አበቃልሽ በኛ እያለች ስትላት፣ አይ እንደዛማ አትበይ። እኔን ያለው ማንም ቢሆን ጫፍሽን እኮ አይነካሽም። አታስቢ እናትና ኪራዬ በጣም አሪፍ ጊዜ ያሳለፉ ኪራ ለጽናት ዘፈነላት ጽናትም ለኪራ ዘፈነችለት እናም ያሳለፉት ነገር ወደኋላ ቆም ብለው ቆም ብለው ሲያስቡ ትግስታቸው እንዲሁም ደግሞ ፍቅራቸው እጅጉን ይደንቃል ናሆሚ ናሆሜ በስተመጨረሻ ለጽናት መልካም ምኞትን ገለጸላት ታውቅያለች ጽናት ያኔ በመጥበሻ ስትመችኝ ያን ጊዜ ብዙ ጊዜ ያሳልፍናቸው ጊዜዎች አሁን ትውስ ይለኛል። ኪራ አረረዳሽ ብሎ አረብ ሀገር እሄዳለሁ የአባቴን ሕይወት እቀይራለሁ እያልሽ እንደዛ ስትይ እንደነበረ አየሽ። አፈቅረዋለሁ አላፈቅረውም የምትይውን ሰው አፍቅረሽ ስታገቢ፣ እኔም ደግሞ በፍጹም ከሴት ተሰትሬ እኖራለሁ ብዬ አስቤውም አለሚውም የማላውቀውን አሁን ግን የልጅ አባት ልሆን ነው። ትክክል? ትክክል። ከአልፎም ደግሞ ምሩ በጣም አስተዋይ እና ብልህ ናት። ታውቃለህ ያንተን እናትና አባት እንኳ ችላ፣ በእርግጥ አባትህ መልካም አባት እንደሆነ አውቃለሁ። ነገር ግን እናትህ በጣም ኃይለኛና እንዲሁም ለምሩ ምንም የቱንም ያህል እንኳ መልካም ብትሆን ጥሩ አስተሳሰብ የላትም ነበር። እና እሱን ሁሉ ተቋቁማ እዚህ በመድረሷ በጣም ደስተኛ ነኝ ብላለችው። አዎ አውቃለሁ። እውነት ለመናገር እናቴ ከባር ነበረች፣ ግን ያ ሁሉ አሳለፈች። አየሽ ሰኒዬ፣ ለጽናትዬ እኔ ምልሽ ከኛ ቤት ነው እንድትሞሸሪ የምፈልገው። ማለቴ ሙሽራ ሆነሽ እንድትወጪ የምፈልገው። እውነትሽን ነው ሰኒ? አዎ፣ ግን እህትሽ... አታስቢ። እህቴ እኮ በጣም እኮ በጣም የዋህና ሚስኪን ናት። ያው በእርግጥ አይፈረድም፣ ማለቴ ያሳለፈችው ሕይወት የቱንም ያህል ቢከብድባትም እንኳ እሰው ልጅ ላይ ያን ያህል ክፉ አይደለችም እኮ አውቃለሁኝ እኮ ሰንዬ። ግን ደግሞ ደስተኛ ካልሆነች እንዴት ሆኖ ምንም ችግር የለውም። እህቴን አናግሬያት ፈቅዳልኛለች ብላ አለች። ለሰርጉ ሲዘጋጁ፣ ለጭፈራው ሲዘጋጁ ኒና፣ ኧረ ደግሜልን ለማመድ ኧረ ተይ ኒና፣ ተይ ቢያንስ ሰርጉ ላይ አትጨፍሪም አይበቃሽም አይደክምሽም እንዴ የሰኒሄት አመሰገነቻት ፅናትን ታውቂያለሽ ሰኒን እህቴን ለብዙ ጊዜም ቢሆን እንደዚህ ሰው እንድትቀርብ ጓደኛ እንድትሆኚ ያደረግሻት አንቺ ነሽ እናም አመሰግናለሁ አለች አይ የሰው ልጅ የዘራውን ነው የሚያጭደው ሰኒዬን በጣም ምርጥ ስለሆነች ነው እንደዚህ የሆነችው ብላለች የእውነት በምሩ ሞትና በቅዱስ ሞት ማን ነው ያዘነው? እስኪ ያዘነው ላይክ እና ኮሜንት እያደረጋችሁ ይችን ቻናል አሳድጓት። ሰብስክራይብ ማድረጉ አይከፈልበት ውዶቼ አረተውተው